ዳግ አዳምጥ የመጨረሻው ዘመን ላይ ንጥቀት አለ። የትንሣኤ ቀን ታውቃላችሁ? አረለ ትንሣኤ ማለት ከሙታን መካከል መነሳት ወይ ነው፣ ደግሞ ሞትን እንት ብሎ ከመጨረሻው ዘመን ከሰዎች ከቀብራቸው መነሳታቸው እሱ ትንሣኤ ተብሎ ይነገራል። አላህ በቁርአን ላይ በዚህ የሰየመው አንድ ምዕራፍ ሁሉ አለ። ሱረት አልቅያማ የትንሣኤዋ ምዕራፍ ይላል። ከሞት መነሳት ትንሣኤ ይባላል እሱ

እኔ ትንሣኤ ነኝ ብቻ ሳይሆን ነብ ስለ ላ ስለም ያሉት እኔ የመጀመሪያው ትንሣኤ ነኝ ነው ያሉት። ኢየሱስ ክርስቶስ እኔ ትንሣኤ ነኝ ብሏልና ምናምን ይላሉ አ ክርስቲያኖች። ነብ ስለ ላ ስለም እኔ ትንሣኤ ነኝ ብቻ ሳይሆን እኔ የመጀመሪያው ትንሣኤ ነኝ ነው ያሉት። ከእርሳቸው በፊት ማንም የሚነሳ የለም። አነ አወሉ መን ተንሸቁ ንሁ ልቀብሩ የውን ቅያማ። የትንሣኤ ቀን መጀመሪያ ቀብሩ ተከፍቶለት የምነሳው እኔ ነኝ አሉ።

መህዲ ከቤተሰቦቼ ነው አሉ ነብ ስለ ላ ስለም። ያ ማለት ከእርሳቸው ዝርያ ነው። አምላክም አላህ በአንድ ሌሊት ላይ እርሱን ያበጀዋል፣ ያስነሳዋል አሉ። ከዚያም በኋላ ስሙም ከእኔ ስም ጋር ይገጣጠማል አሉ። ስማቸው ማን ነው ብለን ስናይ ሙሐመድ ብን አብድላህ ነው። ስለዚህ ስሙ ሙሐመድ በቅጽያው መህዲ ተብሎ ይጠራል። ሁለተኛ የትንሣኤ ምልክት ማን ነው ከተባለ ሀሰተኛው መሲህ ነው። አይሁዲዎች እስከ ዘመኑ ፍጻሜ ድረስ ይቆያሉ አሉ ነቢ ሰለላሁ ዓለይሂ ወሰለም። መሲሁ ይመጣልናል ብለው በተስፋ እየጠበቁ እስካሁን ድረስ በመጠበቅ ላይ ናቸው። አይሁዲዎች ይህን ጥበቃቸውን ነቢ ሰለላሁ ዓለይሂ ወሰለም ሲነግሩን በትንቢት እስከ ዘመኑ ፍጻሜ ድረስ መሲሁ ይመጣል ብለው እየጠበቁ ይኖራሉ አሉ። አይገርምም? እስካሁንም እየጠበቁ ነው። እውነተኛው መሲህ ግን መጥቶ አልፏል። ሌላ ዳግም መሲህ የሚመጣላቸው የለም። እውነተኛውን መሲህ አንቀበልም ብለው አስተባብለዋል። ሊገድሉትና ሊሰቅሉትም ማሲረውበት አምላካችን አላህ ስብሐነ ወተዓላ ከተንኮላቸውና ከሴራቸው አድኖታል። በክብር ወደ ሰማይ ወስዶታል። በሁለተኛው ሰማይ ላይ ይገኛል። የዘመኑ ፍጻሜ ከመድረሱ በፊትም እንደሚወርድ ተናግረዋል ነብስ ላ ስለም። ስለዚህ የዛኔ ሀሰተኛው መሲህ ሁለተኛው የትንሣኤ ምልክት ሆኖ ይነሳላቸዋል። በሚነሳ ጊዜ አይሁዶች ለእኛ ቃል የተገባው መሲህ ይሄ ነው ይላሉ። ታያቸው የዛን ስልስ የተቀበለው ባሉበት ሰዓት አምላካችን አላህ በሶስተኛ ደረጃ ማንን ያወርደዋል? እውነተኛውን መሲህ ከሰማይ ያወርደዋል። ከዚያም ምድር ላይ እነዚህ አይሁዶች የተቀበሉትን ሐሰተኛውን መሲህ ያጠፋባቸዋል። ማነው ሐሰተኛውን መሲህ የሚገርለው? እውነተኛው መሲህ ዒሳ ዓለይሂ ሰላም። መሲሁ የተነሳበትም አንደኛው ጥበብ ይሄ ነው። በህይወት እንዲቆይ የተደረገበትም አንደኛው ጥበብ ይሄ ነው። ምክንያቱም እነዚህ አይሁዶዎች እውነተኛውን መሲህ አንቀበልም ብለው አስተባብለው ነበር። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይመጣልናል ብለው ሲጠብቁ ልክ ሲቀበሉት ማን ነው ሊገድለው የሚገባው? ኢብራሂም መጥቶ ቢገድለው ያስኬዳል፣ ጥበቡ አያስኬድም። ምክንያቱም ከመሲህ ከሚለው ጋር የሚገናኘው ዒሳ ብቻ ነው። ነቢዩ ስለ ላ ለ ስለም ተነስተው ቢገድሉት ይሄ ነገር ያስኬዳል፣ ጥበቡ አያስኬድም። ሙሳ ተነስቶ ቢገድለው ያስኬዳል፣ ጥበቡ አያስኬድም። ማን ነው ሊገድለው የሚገባው? ያ የተካደው እውነተኛው መሲህ ነው መምጣት ያለበት። አያቸዋል። ለዚህ ነው አምላካችን አላህ ሱብሃነ ወተዓላ እንደኛ ያነሳበት ምክንያት ጥበብ አለው፣ በእያንዳንዱ ስራዎች አምላካችን አላህ ሱብሃነ ወተዓላ። ስለዚህ እውነተኛው መሲህ እዛኔ ይመጣል፣ ያ የካዱት መሲህ ይመጣል፣ ከፊታቸው ይመጣል። እኔ ነኝ እውነተኛው መሲህ ይላቸው፣ ያንን ሀሰተኛው መሲሃቸውን ይገድልባቸዋል ቸው አይሁዶች፣ ለምንድን ነው እውነተኛውን መሲህ ሳይቀበሉት የቀሩት? ያን ሀሰተኛውን መሲህ ለምን ይቀበሉታል? ተመልከቱ አይሁዲዎች ሲጠብቁት የነበረው መሲህ ንግስናን እና ስልጣንን የሚያቆናጥጣቸው በምድር ላይ እንደለመዱት በነ ሙሴ በነ ሰለሞን በነ ዳዊት እንደለመዱት የነቢይነትን ማዕረግ ንግስናንም ተቆናጦ የበላይ የሚያደርጋቸውን ምድራዊ መንግስትን የሚያቆናጥጣቸውን መሪ ነበር የፈለጉት። ሲመጡ ጊዜ ዒሳ አለይሂ ሰላም ስለ ሰማያዊ መንግስት ብቻ ነው የሚያወራቸው። በሰማይ ስለሚገኘው መንግስት ብቻ ነው የሚነግራቸው። በሰማይ ስለሚገኘው ንግስና ብቻ ነው የሚነግራቸው አንተን ነህ ለእኛ ቃል የተገባው መሲህ እያሉ ያሹፉበት ሁሉ ነበረ ቷቸዋል። ስለዚህ እርሱ ሳይቀበሉ ቀሩ። እነዚህ ሰዎች ሀሰተኛውን መሲህ የሚቀበሉት ለምን እንደሆነ ታውቃላችሁ? ሲመጣ የምድር ንግስና ሁሉ ለእኔ ብቻ ነው ይላቸዋል። እኔ ነኝ የዚህ አለም መሪ እኔ ነኝ ይላቸዋል። ለጊዜው ይመስላቸዋል። ሲታይ ይመራል አለምን አሉ አለምን ያሳስታል ሀሰተኛው መሲህ የዛኔ በቃ ለኛ ቃል የተገባው ትንቢቱ ተፈጸመ፣ እውነተኛው መሲሄ ነው ይላሉ። አያችሁ፣ ከዚያም ላይ አላህ ሱብሃነ ወተዓላ እውነተኛውን መሲሄ ከሰማይ ያወርደዋል። ዒሳ በሚወርዱ ጊዜ በመላእክት ታጅበው ይወርዳሉ። ከዚያ ደጃልን ይገሉታል። እሱ ሶስተኛው የትንሣኤ ምልክት ነው። ዒሳ ዓለይሂ ሰላም። አራተኛ የትንሣኤ ምልክት የእጁጅ እና መእጁጅ ናቸው። ሁም ምን በኒ አደም፣ እነሱ ከአደም ዘሮች ናቸው። ጋዲያን ትውልዶች ናቸው። ራቸዋን በኩፍር ላይ ነው ያሉት። እነዚህ እነዚህ ዙል ቀርነይን የተባለ መልካም መሪ ነበረ። አላህ ሱብሃነ ወተዓላ በሱረቱል ከህፍ ታሪኩን አንስቶታል። እሱ ከሰዎች ጋር እንዳይገናኙ ምክንያቱም አጥፊዎች ናቸው፣ ገዳዮች ናቸው። ቻለ እነዚህን ከሰው ከልሏቸው ይገኛሉ እስካሁን ድረስ እስኪሆን ለቂያማ ድረስ እንደተከለሉ ይሆኖራላሉ። ነቢዩ ዓለይሂ ሰላም ልክ ከመሲሁ በኋላ መሲሁ በህይወት እያለ መጨረሻው ጊዜ ላይ ይወጣሉ ይወጣሉ ይነሳሉ። እነዚህ አካሎች ዒሳን አላህ ይነግረዋል። ያ ዒሳ እነ ረጀ ሊ ባዱ መላ ዩዳኒህም አሐዱን ገይሪ ይላል። አንተ ዒሳ ሆይ ከእኔ በስተቀር ማንም ሊመክታቸው የማይቻሉ ባሪያዎች ሀይሎች ወጥተዋልና፣ ፈህሩ በአንተ ወመን ማዕከ ኢላ ጀበል ሲና ይለዋል። አንተ እና ከአንተ ጋር ያሉ አማኞች ሁሉ ወደ ጡሩ ሲና ተራራ ሄዱ፣ ሽሹ ይላቸዋል አላህ። ዒሳ ትውልድን ሁሉ ይዞ ይሸሻል።

በአንድ ሌሊት አምላካችን አላህ ሱብሃነ ወተዓላ የያእጁጅና መእጁጅ እነዚህን አጥፊ ትውልዶች ያጠፋቸዋል። ይሞታሉ፣ ሁላቸው እንደአጠቃላይ እነዚህ ያልፋሉ። ከዚያ በኋላ ዒሳ ይሞታል፣ ከያእጁጅ መእጁጅ በኋላ። ከዚያ በኋላ የትንሣኤ ምልክቶች ይቀጥላሉ። እንዳጠቃላይ ስለንጥቃት ሁሉንም ነገር አዳምጥ። መጨረሻው ላይ ያሉ ነቢዩ ዓለይሂ ሰላም ሁሉም ከተፈጸመ በኋላ ሁሉም ምልክቶች ከታዩ በኋላ ፈዩርሲሉ ላሁ ሪሓን መጨረሻም ላይ

በእነርሱም ላይ ትንሳኤዋ ትቆማለች አሉ። ይቻላል። በእነርሱ ላይ ነው የምትፈጸመው። ማንም አማኝ ያንን የጋማ ክስተት አያይም። በጣም ከባድ ክስተት ነው። የዛኔ ማመን ይፈልጋሉ ከሃዲያኖች፣ ግን ጊዜ አልፏል። እሺ፣ ጥያቄ። ሰላም አለይኩም ወራህመቱላሂ በረካቱ ይገኝ አልሐምዱሊላህ። ጥያቄ ነበረኝ። ጥያቄሽ ምንድን ነው? ዴቲንጋት መጠቀም ይቻላል? እንደ እነዚህ ፎሬክስ ምናምን የሚባሉ ግብይቶች ተቋቡት የላቸውን መቀባበል፣ የሚባል እንዲሁም ደግሞ በውስጣቸው ሪባ እንዳለ ተገልጿል። ባለፈው የዑለሞች ፈትዋ ሳነብላችሁ ነበር። አይሆንም፣ አይቻልም ዴቲንግ አፕ ማለት እንትን ማለት እኮ ነው። ይሄ ሰዎች ከሰዎች የሚያገናኝ አሁን ለምሳሌ አፍሪካ ያለው ሰው ከካናዳ ጋር የሚያገናኙ ግን ወንድ ነው። አለም የገንዘብ ልውውጥ አይደለም። አለም ትውውቅ ነው። አለ መታወቅ ማለት ያው ሀላል የሆነ አፕሊኬሽኖች አሉ ምናምን ይላሉ። ለዛ ታወቅ ማለት አላማው ምን እናስመልክተው ነው ለመታወቁ አሁን ለምሳሌ ለመጋባትም ሊሆን ይችላል። ለመጋባት አላማም ሊሆን ይችላል። ወደ በስፎ ነገር ነው ይሄን የሚያመራው። አይሆንም። ዲዛይነር መሆን ይችላል። ሩህ ያላቸውን ነገሮች ለመቅረጽ፣ ለመሳል ከሆነ አይሆንም።